በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢቴ የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የምመዘገቡ ሁሉም ተሽከርካሪዎች ኢቴ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው መመሪያ በአሁን ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተትም። ሚኒስትሩ በኢትዮጵያ ተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 10 50 ህዝባር 2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንደሆነና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሀሰተኛ ሰሌዳዎችን ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር አስር አምሳ ሕዝባር ሀያ አስራ ሰባት ዓመተ ምሕረት አስር አምሳ ሕዝባር ሀያ አስራ ሰባት መሠረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣ መመሪያ ክፍል ሁለት ስር ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በጊዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሁፍና የአገሪቱ ካርታ ይኖራቸዋል። በሀገሪቱ የምመዘገቡ ሁሉም ተሽከርካሪዎች የምለጠፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚል የጊዝ ፊደላትና የላትን ፊደላት ይዘት እንዲኖረው ይደረጋል። በተጨማሪም ሚኒስቴሩ የመለያ ቁጥር ሰሌዳ አሰጣጡ ሶስት የላትን ፊደላትንና አራት ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ እንደሚያደርግ መመሪያው ላይ ተገልጿል። ሚኒስቴሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት፣ በተጨማሪ የመለያ ቁጥር ሰሌዳዎቹ ስምረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ ዓይነት እንዲኖረው ይደረጋል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው መመሪያው ላይ ተጠቅሷል። በዚህ መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል የጽሁፍ መለያ እንደሚይዝ መመሪያው ላይ ሰፍሯል። ከዚህ በተጨማሪ ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠየቅ እንደ ሁኔታው በልዩ ሁኔታ ልሰጣቸው እንደሚችል የሚኒስተሩ መመሪያ ያስረዳል። መመሪያው የሚገልጸው የትራንስፖርት ሚኒስትር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንደሚኖርባቸው መመሪያ ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስትሩ በሚያዘጋጀው ጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጿል።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 በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚለው መለያ ካላቸው ከተወሰኑ ተሽከርካሪዎች ውጭ አብዛኞቹ የሚንቀሳቀሱባቸው ክልሎች እና የከተማ አስተዳደሮች ስም ሁለት ፊደላትን የያዙ ናቸው። ሚኪ ነኝ ከሚኪታ ቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።